ይህን ዓለም የናቀ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጥቅምት 14 ቀን ገብረ መርአዊ ገብረ ክርስቶስ ዓመታዊ የእረፍት በዓሉ ነው። ቁስጥንጥንያ የምትባል ሀገር እግዚአብሔር የሚመለክባት፣ ቅዱሳን የፈለቁባት፣ አምልኮተ እግዚአብሔር የሰፋባት እግዚአብሔርን የሚፈሩ በትዳራቸው ኩሩ የሆኑና በአመልኮተ እግዚአብሔር የጸኑ ሰዎች የሚገኙባት የሚገኙባትና እግዚአብሔር ደግሞ ምስጋናው የበዛባት ሀገር እንደሆነች በስንክሳራችን ቤተክርስቲያናችን ትምህርት ላይ ይገለጣል። በዚችም ሀገር ውስጥ ቴዎዶሲዮስ የሚባል አንድ ታላቅ ንጉስ ነበረ ይለናል። በነገራችን ላይ ታላቅ የእድሜ ጉዳይ አይደለም ወይም ደግሞ የሀብት ጉዳይ፣ የስልጣን ጉዳይ አይደለም። ታላቅ የሚባለው እግዚአብሔርን የሚፈራ ህዝቡን የሚወድ ወገኑን የሚወድ ድሃ ተበደለ ፍርድ ጎደለ የሚል ነው። ታላቅ የሚባለው ማለት ነው እንጂ እድሜ ጉዳይ አይደለም ማለት ነው። ስለዚህ ይህ ታላቅ ያስባለው ፈሪሃ እግዚአብሔር እና ለወገኑ ለህዝቡ የሚራራ ባለስልጣን ስለሆነ ነው ማለት ነው። ይህን የሚነግረን እና ቴዎዶሲዎስ ይባላል። ይህም ቴዎዶሲዎስ እግዚአብሔር የሚፈራ ነው ይላል ሶሎሞን ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። የምን መጀመሪያ? የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ልበ አምላክ ዳዊትም እንዲህ ብሏል፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው ብሏል። በሌላ መልኩ ደግሞ ኑ ደቂቅ የፈሪሃ እግዚአብሔር ማርክ ነው ልጆች ኑ እግዚአብሔር መፍራት አስተምራችኋለሁ ተብሏል። ስለዚህ ባጭሩ እሱ እግዚአብሔርን የሚፈራ ሚስቱ ደግሞ በጎ ስራ የምሰራ፣ በጎ ስራ ስንል ወላጅ የሌላቸውን ህፃናት በየእስር ቤቱ የወደቁ በየመንገዱ መጠለያ አጠው የሚቸገሩትን የቀኑ ፀሐይ የዴሪቱ ብርድ የሚፈራረቅባቸውን ምግብ አጠው የሚራቡትን ልብስ አጠው የተራቆጡትን የሚረዱ ማለት ነው። ብዙ እናቶች አሉ በሀገራችን በኢትዮጵያ። ኢትዮጵያ ማይፀመ ለምለም ስለሆነች፣ በስማቸው ትምህርት ቤት ከፍተው ወላጅ የሌላቸውን ህፃናት የሚያሳድጉ አሉ። እናቶች አሉ። አባቶች አሉ። እንደገና ደግሞ በየአድባራቱ በየገዳማቱ እንዲሁም ደግሞ በየመጠለያው ተሰደው ተቸግረው በየመንገዱ የሚበሉ ላጡት ሁሉ የሚያካፍሉ ብዙ እናቶች አሉ፣ በጎ የሚያደርጉ በጎ ስራ ከቤት ነው የሚጀምረው። ውጭ ላይ አይደለም፣ ከቤት ከበር ይጀምራል። ከዛ ወደ መዲናን ያካልላል፣ ሀገርን ያካልላል፣ እስር ቤትን ያካልላል፣ ጸበል ቤትን ያካልላል፣ አዎ ስደተኞች መኖሪያን ያካልላል። በዚያ ተገኝተው ከእጃቸው በረከት ከሀብታቸውና ከንብረታቸው እና ከእውቀታቸው የሚያካፍሉ ማለት ነው። አብረው ከድሃ ጋር የሚበሉ አብረው የሚጠጡ ማለት ነው ማለት ነው። ስለዚህ እግዚአብሔርን የሚፈራ ነው። ሚስቱ በጎ የምሰራ ነበረች ብሎ ይናገራል። እግዚአብሔርን የምትፈራ ናት፣ ስሟም መርኬዛ ነው። እነርሱም ልጅ ሰለ የሌላቸው ያዙ ነበረ ይላል። ብዙ ጊዜ በዚህ በመጽሐፍ ቅዱስ ላይ የምናገኘው በትዳራቸው ጸንተው የኖሩ ሰዎች ልጅ ቶሎ ቶሎ ባለማግኘታቸው ሲያዝኑ እናያቸዋለን። ለምሳሌ አብርሃም ከሳራ ጋር ሲያዝናግ አይተነዋል። ሀና ከልቃና ጋር ሀና ስታዝን፣ አዎ እሱ እንደውም እኔ ባለመውለድሽ አንቺ ጋ እኮ ምንም የምቀንሰው ነገር የለኝም፣ ይልቁንም ከዚያችኛዋ ከወለደችው እጥፍ ለአንቺ ትሰጥቻለሁ እያለ አጽናና። እንደገና ደግሞ ዘካርያስና ኤልሳቤጥ፣ ሐናና ኢያቄም፣ ጸጋ ዛዕብና እግዚያረያ፣ ስሞንና አቅሌስያ እነዚህ ሁሉ። ለምሳሌ ስሞንና አቅሌስያ ስንል ገብረ መንፈስ ቅዱስን እግዚኃርያና ጸጋ ዘአብ ስንል ደግሞ ተክለ ሃይማኖትን፣ ዘካርያስና ኤልሳቤት ስንል ደግሞ ዮሐንስ መጥምቅን፣ ሐናና እና ኢያቄም ስንል ድንግል ማርያምን፣ ሐና ሕልቃና ስንል ደግሞ ሳሙኤልን፣ አብርሃምና ሳራ ስንል ደግሞ ይስሐቅን። እነዚህ በጎ በጎ ልጆች የተገኙት ከብዙ እንባ በኋላ ነው ማለት ነው። ከብዙ ጸሎትና ከብዙ ልመና በኋላ እነዚህ ልጆች ተገይተዋል ማለት ነው። ይህን ነው የሚነግረን፣ ምንድን ነው የሚለን? ናሁ ጸጋሁ ለእግዚአብሔር እስ የተፈሪ አለ ከርስ እነሆ ልጆች የእግዚአብሔር ስጦታዎች ናቸው። ሰው ለሰው ብር ሊሰጥ ይችላል፣ ንብረት ሊያውስ ይችላል፣ ሀብት ሊያወርስ ይችላል፣ ንግስና ሊሰጥ ይችላል። ልጅ ግን አይሰጥም። ቢሰጥህም የአይን ልጅ ወይም ደግሞ የማደጎ ልጅ ወይም ደግሞ የእንጀራ ልጅ አዎ የሚባል እንጂ የስጋ ቁራጭ ያጥንት ፍላጭ ሊሆን አይችልም፣ በፍጹም ማለት ነው። ለዚህ ነው እንግዲህ ናሁ ጸጋሁ ለእግዚአብሔር ስ የተፍሪ ያለቀር ስንሆ ልጆች የእግዚአብሔር ስጦታዎች ናቸው አለ። ይናጠው ያዝኑ ነበር ይልና ወደ ኢየሩሳሌም አዎ ሄደው ስለትን ተሳሉ ቸርመሃሪ ወደሆነ እግዚአብሔርም ወደሚችል መስጠት ወደሚችል ለመኑ። እርሱም ልመናቸውን ተቀብሎ ይህን ያማረ ልጅ ገብረ መርአዊ ገብረ ክርስቶስ አብደል መሲ የተባለውን ሰጣቸው። ስሙንም አብደልመሲ ብለው ሰየሙት። ትርጓሚውም ገብረ ክርስቶስ ማለት ነው። ገብረ ክርስቶስ ማለት ደግሞ የክርስቶስ አገልጋይ ማለት ነው። የክርስቶስ ባሪያ ማለት ነው። የእግዚአብሔር አገልጋይ፣ የእግዚአብሔር ባሪያ ማለት ነው። ሰው የሰው አገልጋይ ይሆን የለም፣ የእግዚአብሔር አገልጋይ መታደል ነው እንጂ። ስለዚህ የቤተ ክርስቲያን ትምህርት ሁሉ የስጋዊንም ትምህርት አስተማሩት። በነገራችን ላይ ምን ማለት ነው? መንፈሳዊ ጥበብ፣ ስጋዊ ጥበብ በመንፈሳዊ ጥበብ እግዚአብሔር ማየት በስጋዊ ጥበብ ደግሞ ኑሮን መመልከት፣ ህዝብን መመልከት፣ ሀገር ማየት ማለት ነው። ጥበብ መንፈሳዊ፣ ጥበብ ስጋዊ ያስፈልጋሉ ሁለቱ። ጥበብ መንፈሳዊ ለፈሪሃ እግዚአብሔርና አምላክህን ማወቅ ጥበብ ስጋዊ ማለት ደግሞ ለሀገርህና ለህዝብህ የሚሆን ማለት ነው። እነዚህን ይዞ መማር እናት አባት የሚጠበቀ ይሄ ነው ማለት ነው። አድጎ በጎለመሰም ጊዜ የሮምን ንጉሥ ልጅ አጭተው እንደ ስርዓቱ አጋቡት። ከሌሊቱ ኩሬታም በሆነ ጊዜ ሙሽራው ገብረ ክርስቶስ ተነስቶ ወደ ሙሽራይቱ ገባ። እጇንም ይዞ ከእርሷ ጋር ቃል ኪዳን አደረገ። ከዚያም የሃይማኖት ጸሎት በአንድ አምላክ እናምናለን የሚለውን እስከ መጨረሻ ጸለየ። የተሞሸረበትን ልብስ ከላዩ አውልቆ የግምጃ ልብስ ለበሰ። ወደ ሙሽሪቱም ሄዶ ራሷን ሳማት። እንዲህም እያለ ተሰናበታት። እግዚአብሔር ከአንቺ ጋር ይኑር ከሰይጣን ስራ ሁሉ ያድንሽ። ቦአ በሌሊት ሀበ መራት አሃዛ እዲሃ ወሰአማ በሌሊት ወደ ሙሽራይቱ ገባና አዎ አጽናናት። እግዚአብሔር ከአንቺ ጋር ይሁን፣ ከሰይጣን ስራ ሁሉ አሰራር ሁሉ ይጠብቅሽ አለና ነገራት። እርሷም አልቅሳ ጌታዬ ወዴት ትሄዳለ? ሀበ አይቴት ሀውር ወለመኑ ታድገን ይላል ግዙ እርሷም መዋሴት በተማለው ላይ እርሷም አልቀሳ ጌታዬ ወዴት ትተይተዳለ ለማስት ትወኛል አለችው። እርሱም በእግዚአብሔር ዘንድ እተውሻለሁ እኔም ጌታዬ ኢየሱስ ክርስቶስን ልከተለው ሄዳለሁ። የአባቴ መንግስት አላፊ ነውና አንቺም መሐላሽን አስቢ አላት። ያን ጊዜም መሐላዋን አስባ ዝም አለች ይላል። ዓለሙኒ አላፊ ንብረቱኒ አላፊ እስመ ኩሉ አላፊ ወቱ ወንድሞቼ ወይ እናቶቼ ወይ አባቶቼ ወይ ሁሉም ያልፋል። ሰማይ ወምድር ያልፍ ወቃል የሰይ ያልፍ። ሰማይና ምድር ያልፋሉ። ያመጣቸው አለ፣ የሚወስዳቸው አለ። የዘረጋቸው አለ፣ የሚሰበስባቸው አለ። እኛ ያልነበርንበት ዘመን አለ፣ ያለንበት ዘመን አለ፣ የማንኖርበት ዘመን አለ። እግዚአብሔር ግን ያልነበረበት ዘመን የለም፣ የማይኖርበት ዘመን የለም። ስለዚህ ባለንበት ዘመን መልካም እንድንሰራ ያስፈልጋል ብሎ መክሮ አዎ አስተምሮ ጥሩ እንደሄደ ይናገራል። ማለት ለሰርጉም የታደሙ ሁሉ እንደተኙ በሌሊት ወጥቶ ሄደ። ወደ ባሕርም ዳርቻ ደርሶ በመርከብ የሚጓዙ መንገደኞችን አገኘ። የዓመት መንገድ ወደሚሆን አርማንያ እስከሚደርስ ድረስ ከእነርሱ ጋር አብሮ ተጓዘ። አያውቃቸውም፣ አያውቁትም። መርከብ አገናኛቸው፣ ጉዞ አገናኛቸው፣ ስደት አገናኛቸው፣ ስደት አገናኛቸውና አርማድያ ወደምትባል ሀገር አብረው ደረሱ ይላል። ነግቶ ወደ ሰርጎ አዳራሽ አባትና እናት በገቡ ጊዜ ሙሽራው ልጃቸውን አላገኙትም ይላል። ከዚህ መዳን ያለ ሚሰጉ እንዲህ አይነት ከባድ ነው። አዎ ድግስ ተደግሶ፣ በሬው ታርዶ ተወራርዶ፣ ወገን ተጠርቶ፣ ዘመድ ተጠርቶ፣ ሁሉ ነገር አዎ ሁሉም ደስታውን ፈጽሞ አጠናቆ ከተኛ በኋላ ሙሽራው ሙሽሪትን ተሰናብቶ ወደ ሌላ ሀገር ስደት። ጠዋት ላይ እናት አባት ልጆቻችን አሉ ብለው ወደ ወጫጉላ ሲገቡ ልጅ የለም፣ ሙሽሪት ብቻዋን ቁልጭ ቁልጭ ትላለች። ከባድ ነው፣ የሚገርም ነገር ነው። ልጃችን ወዴት አለ ብለው ጠይቋት፣ እርሷም እንዲህ አለቻቸው። በሌሊት ወደን የገባ መሐላን አማለኝ ከእኔ ጋር ቃል ኪዳን አደረገ፣ ራሴንም ስሞ ከእኔ ዘንድ ወጣ። እኔም እያለቀስኩ ብቻዬን አደርኩ። ነገሯንም ሰምተው ወድቀው በመጮህ ታላቅ ልቅሶን አደረጉ ይላል። በዛችም ጊዜ በሀገሮች ውስጥ ሁሉ ልጁን ገብረ ክርስቶስን ይፈልጉት ዘንድ ንጉሥ አምስት መቶ አገልጋዮቹን ላከ። ለደዎችና ለምስኪኖችን ምጽዋት አድርገው የሚሰጧቸውን ብዙ ገንዘብን ሰጣቸው ይልና ገብረ ክርስቶስ ግን በእመቤታችን በቅድስት ድንግል ማርያም ስም በአርማንያ አገር በተሰራች በአንዲት ቤተክርስቲያን ደጅ የሚኖር ሆነ። አባቱ የላካቸውም ሁሉ አገልጋዮች ከዛ ደርሰው ስለ እርሱ መረመሩ፣ ግን ወሬውን ማግኘት ተሳናቸው። ለምን? እግዚአብሔር ሰውሮታልና ድንግል ማርያም ሰውረዋለችና ተሳናቸው፣ ሊያገኙት አልቻሉም ነው የሚለን። ማግኘት አልቻሉም አላገኙትም። ገብረ ክርስቶስ ግን በመቤታችን በቅድስት ድንግል ማርያም ስም በአርማንያ አገር በተሰራሽ በአንዲት ቤተክርስቲያን ደጅ የሚኖር ማለት፣ አባቱ የላካቸው ሁለቱ አገልጋዮች ከዚያ ደርሰው ስለ እርሱ መረመሩ፣ ነው የሚለው መረመሩ። ግን ወሬው ማግኘት ተሳናቸው ሲመጸውቱ እኮ አግኝተውታል ለድዎች ምጽዋት ሰጥቶ እርሱም ከድዎች ጋር ምጽዋትን ተቀበለ ለምን ሲደርሱበት እመቤቴ ሆይ ሰውነቴ ለውጭ ብሎ ለምኖ ሰውነቱ ተለውጧል ማወቅ አልቻሉም ነው በዚያም አስራ አምስት ዓመት ከኖረ በኋላ እመቤታችን ቅድስት ድንግል ማርያም ለአንድ ቄስ ተገልጻለት ቦታውንም አመልክታ እንዲህ አለችው የእግዚአብሔር ሰው ገብረ ክርስቶስን ይዘ ከቤተ ክርስቲያን ውስጥ አስገባው ከውጭ አትተወው ሚስቱ ቄሱም፣ እመቤታችን እንዳዘዘችው ገብረ ክርስቶስን አመጣና ቤት ውስጥ ቤተክርስቲያን ውስጥ እንዲጸልይ እንዲያገለግል፣ እንዲሳተፍ አደረገው ይላል። በድንግል ማርያም ማለት ነው። ከዚህ በኋላ የተመሰገነ ገብረ ክርስቶስ በሌሊት ተነሳ፣ ከእመቤታችን ምስል ፊት ቁሞ ጸለየ። እንዲህ ማለት እመቤቴ ሆይ የተሰወረ ስራዬን አንቺ ለምን ገለጥሽ? አሁንም ወደሚሻለኝ ይዜኒ ምህርህኒ ሀበዘይ ህይ ሶይሴኒ ይህንንም ብሎ የሜታችን ሥሯን ተሳልሞ በሌሊት ወጥቶ ወደ ወደብ ደረሰ። ወደ ሌላ ሀገርም ሊሄድ ወዶ በመርከብ ተሳፈረ። ትናንትና ተሳፍሮ ወደፈለገው ሀገር እንደሄደው አልሆነም። አሁን ግን እግዚአብሔር መርከቡን አዞረና ወደ እናት አባቱ ቤት፣ ትናንትና በሙሽርነቱ ጥሎት ወደሄደው ቤት ወሰደው። እግዚአብሔር ወደ ሌላ ሀገር ለመሄድ ወዶ መርከብ ተሳፈረ። ግን በእግዚአብሔር ፈቃድ ከአባቱ አገር ደረሰ። የአባቱና የእናቱን ባሮች እየናቁትና እየሰደቡት በአባቱ ደጅ አስራ አምስት ዓመት ኖረ። ሲገቡና ሲወጡ ሽታውን እንዳያስጨንቀን ይህን ምስኪን አስወግዱልን ይሉ ነበረ። ወጭትና ድስትን አጥበው በላዩ ላይ ይደፉበታል። ውሾችም እንዲናከሱበትና እንዲበሉት የስጋ ትርፍራፊ ይጥሩበታል። ውሾች ግን ቁስሉን ይልሱት ነበረ። እንደዚህም አብስተው አሰቃዩት። ሰዎቹ እናታባቱ አባቱ ሰራተኞቹም አላወቁትም። በቤት ውስጥ ያሉ ውሾች ግን ገብረ ክርስቶስ እንደሆነ ሰውነቱ ቢለወጥም አውቀውት ይስሙት ነበረ፣ ይልሶት ነበረ፣ አልበሉትም። ባያውቁትማ ኑሮ ይበሩት ነበረ። ነገር ግን ሰውነቱ ይለወጥ እንጂ ገብረ ክርስቶስ እንደሆነ ስለ አወቁ አልበሉትም። ያችሁ ውሻ ዘመዱ ወገኑን ያወቃል። ሰው ግን ወገኑን እያወቀ አይደለም። አይታችኋል አንድ ውሻ ከባለቤቱ ጋር ስሩ ላይ ቁጭልና ሌላ ሰው መጥቶ ሊነካው ቢል ውሻ ከወንድም ይበልጣል ይላሉ አባቶች። አያስነካም። ወንድም በፍቅር ነው ጓደኛ ነው ብሎ ሰው ከሰው ጋር ቢያወራ አይናገርም። ውሻ ግን አንድ ሰው መጥቶ ሊነካ ቢል አያስነካም ማለት ነው። ለዚህ ነው ውሻ አምላኩን ያውቃል፣ ጌታውን ያውቃል። ሰው ግን አምላኩን አላወቀም የተባለው ለዚህ ነው። በእሑድ ቀንም የሚገርመው ነገር ከዚህ በኋላ ወደ እግዚአብሔር እንዲህ ብሎ ለመነ ጌታዬ ኢየሱስ ክርስቶስ ሆይ ለአባቴና ለእናቴ ባሮች በደል እንዳይሆንባቸው ወደ አንተ ውሰደኝ። በዚያንም ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህ በኋላ ገርሉን ከመጀመሪያ እስከ መጨረሻ ጽፎ በእጁ በብራና አድርጎ አስቀመጠ። ከተወለደበት ጀምሮ በጥበብ መንፈሳዊ በጥበብ ስጋዊ ያደገበትን ነግረውት ነበርና እሱን ጻፈ። እንደገና ያለ ፈቃዱ ሳያውቅ ለባት ለእናቱ ክብር ብሎ ማግባቱ በመንፈቀዴሪት የሪት መነነ ዘንተ ዓለም ገብረ መርአዊ አው ሙሽራው ገብረ ክርስቶስ በዴሪት ተሰደደ ይለዋልና እና ያንን ስደቱን፣ የመሰደዱ ጉዳይ ልጅቷን ጠልቶ ሳይሆን እሱ በድንግልና እግዚአብሔርን የሚያገለግል እንደሆነ እንደነ ቅድስት አርሴማ እንደሌሎቹም እንጂ ከሰው ጥላቻ እንደሌለው ትዳርን ከመጥላት እንዳይደለ፣ የኔ ተሰጦና የተጠራውበት ዓላማ በድንግልና መስዋዕትነትን ሰማዕትነትን ከፍዬ ማለፍ አለብኝ በሚለው ደረጃ እንደሆነ ያንን ገልጦ ጽፎ እንደገና ደግሞ በአርማንያ 15 ዓመት ሙሉ ጫካ ላይ ወርቆ ሲጸልይ መኖሩን ከዚያም እመቤታችን ለቄሰ ገበዙ ወደ ቤተ መቅደስ እንዲያስገባው አድርጋ ወደ ቤተ መቅደስ ገብቶ ሲጸልይ ክብሬ ከታወቀብ ብሎ ወደ ሌላ ሀገር ሲል ያንም መርከብ እግዚአብሔር አዙሮ ወደ እናት አባቱ በር አምጦ እንዳስቀመጠው በእናት አባቱ በር ላይ ፍርፋሪ እየተጣለበት፣ ቆሻሻ እየተደፋበት፣ ጣቢ እየተጠረጨ ውሾች አውቀውት እየላሱት፣ እየሳሙት ሰዎች ግን ሳያውቁት ሲሰርቡትና ሲያንቋሽሹት አስራ አምስት ዓመት ከኖረ በኋላ ማረፉን የሚገልጥ ደብዳቤ በእጁ ላይ አድርጎ ጽፎ አስቀምጧል። ከዛ በኋላ እንደገና መቤታችን በቤተ ክርስቲያን የእግዚአብሔር ሰው በከሌ ቤት ሙቷል እና ሄዳችሁ አመጣችሁ ቅበሩ ብላስት ነገራቸው። እየሮጡ ሲሄዱ ገብረ ክርስቶስ ከእናት አባቱ በር ላይ አርፏል። እጁ ላይ ክርታስ አለ። ልቀቅልን ቢሉት በእጁ ላይ ሊለቅ አልቻለም። እግዚኦ ብለው ጸሌው ከጨረሱ በኋላ ለቀቀው ቢነበብ በር ላይ 15 ዓመት እጣቢ የተደፋበት የተንቋሸሸው ቁራሽ እንኳን የተነፈገው የነሱ ልጅ አለምንቆ እንቆ የሄደው መሆኑን ሲሰሙ እናትም አባትም አበዱ፣ አለቀሱ። በክብር ሸኙት። ጥቅምት 14 ቀን የገብረ ክርስቶስ የገብረ መራዊ እረፍቱ ነውና ዓለምን የናቀ እግዚአብሔርን የወደደ ሃይማኖትን ያከበረ ጸባ አጋንንትን ድምፅ ሐራዊትን የታገሰ በእናት አባቱ በር ላይ ወድቆ የተንቋሸሸ መጨረሻ ላይ ግን እግዚአብሔር ክብሩን የገለጠለት የገብረ መራዊ የገብረ ክርስቶስ እረፍቱ ነውና ጥቅምት 14 ቀን የቅዱሱ በረከት የጻድቁ በረከት በሕይወታችን ላይ ይደርብን። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ፣ ሸር አድርጉ። ሰላም። እግዚአብሔር ከሁላችን ጋር ይሁን። መልካም በዓ